በተለያዩ የዓለም ክፍሎች የተለያዩ የስፖርት መዝናኛ ተወዳጆች አሉ። በኢትዮጵያ ደግሞ የታወቀው አትሌቲክስና ኳስ ነው። ኳስ በጣም ህዝቡ ይወዳል። ያው ኢትዮጵያ ብሔራዊ ቡድን ያን ያይል አመርቂ ውጤት ባያስመዘግብም ኳስ ላይ በጣም በከፍተኛ ሁኔታ ኢትዮጵያኖች ትኩረት ያደርጋሉ። ከፍተኛ ድጋፍና ሞራል እንደምሰጡም የታወቀ ነው። ዛሬ የተሰማው እጅግ አስገራሚ መረጃ ከወደ አርሲ አርሲ ነገሌ ወደ ፕሪምየር ሊግ ያደገው ነገሌ አርሲ ደማቅ አቀባበል ተደርጎለታል። የ2017 የኢትዮጵያ ከፍተኛ ሊግ አሸናፊ በመሆን ወደ ፕሪምየር ሊግ ያደገው ነገሌ አርሲ በዛሬው ዕለት በአካባቢው ማህበረሰብ ደማቅ አቀባበል ተደርጎለታል። ነገሌ አርሲ በትናንትናው ዕለት በከፍተኛ ሊግ የፍጻሜ ጨዋታ ሸገር ከተማን ሶስት ለአንድ በመርታት የከፍተኛ ሊጉ ሻምፒዮን ሆኗል። እጅግ በጣም የሚገርም እንደሆነ ነው። በርካቶቹ ደስታቸውን እየገለጹ እንደሚገኙና ዛሬ እየደረሱን ከወደ ነገሌ እጅግ አስገራሚና አስደሳች መረጃ እንደሆነ ነው ማህበረሰቡ ለሚዲያችን የገለጸው። አጠቃላይ ያንን በማስመልከትም ነው ለእናንተ ይዘንላችሁ የመጣነው። አርሲ ነገሌ ታሪክ እንደሰራ ነው በማለትም ነው የመረጃ ምንጮቻችን እየገለጹ ያሉት። ሚኪነኝ ከሚኪ ታቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያገኘው። ሰላም ቆዩልኝ።